ፍጼ ጋራችሁ እኮ ማስታረቅ ብቻ አይደለም ነገሮችን ለኮስኮስ ማድረግም ይችልበታል። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ፍጼ ዛሬ ለየት ባለ መልኩ ነው የመጣው። እስከ ዛሬ እንግዲህ በእነ ብሩኬ መካከል እየገባ ሲያስታረቅ፣ ሁለታቸውን አንድ ሲያደርግ ነበር የምናውቀው። አሁን ደግሞ በስምረት እና በቢኬ መካከል ገብቶ ሁለቱን ለማለያየት ሞክሮ ነበረ። ፍጼ ጋራችሁ እንግዲህ የማይችለው ነገር የለም። ጎበዝ ነው፣ በብዙ ነገሮች መሳተፍ ይችላል። እና እኔ ምለው ግን የጋራችሁ ማለት ነው ፍጼ ጋራችን። የምትሉ ሰዎች የጋራችን የጋራችን ከምትሉ አንዷ ባለጣፈንታ ፍጼን ቡግ አድርጋ የራሲ ባትጋሩኝ ብትለው ይሻላልና፣ እስከ መቼ የጋራችሁ ሆኖ ይቆያል? አሁን ፍጼ ከባድ እኮ ነው ቤተሰብ እና እንግዲህ ፍጼ ጋራችሁ ያው ቤኪን ዛሬ ትንሽ አንገላቶታል። ቤኪ ደግሞ በቃ ተመሳሳይ ፕራንክ ሲደረግ የማይነቃው ነገር እኮ ነው እንዴ! ጭራሽ ያላደረገውን አድርጊያለሁ ብሎ አላምንም። ሰው እንዴት ያላደረገውን ነገር አዎ አድርጊያለሁ ብሎ ያምናል? እንግዲህ ማለት ሲለው የነበረ በቃ አንተ ለስምረት የምትወልጅ አይደለም፣ ምክንያቱም ከኔ ፊት የምታሳየው ባህሪ ሌላ ነው፣ ለሌላዎች ደግሞ የምታሳየው ባህሪ ሌላ ነው። ለምን አንድ አይነት ባህሪ ለማይሆንም እና እኔ እህቴ ልጅ ስምረት እንድትጎዳ አልፈልግም። ባህሪ የተለያየ ስለሆነ ከስምረት ራቅ ነው ያለው እና ወይ ጉድ! በጣም ከባድ እኮ ነው። እኔ አንዳንዴ በጣም ከሚገርሙኝ ነገሮች ምን እንደሆነ ታውቃላችሁ? ጥፋት አጠፍታችኋል ግን ጥፋቱን ታቆታላችሁ እራሳችሁ ተናገሩ የሚል ነገር ጭንቅላቴን እንደራስ ራስ ምታት ያዞረኛል በቃ ምክንያቱም ስለማይገባኝ ነው በነገራችን ላይ የሰው ልጅ እኮ አውቆ ራሱ ላይ ያጠፋ ይችላል ታውቃላችሁ ያ ጥፋቱ ስህተት ላይ መስሎ ይችላል ለእሱ የሆነ የሆነ ነገር እናድርጋለን ለሌላው ጥፋት ይሆናል ለእኛ ግን ጥፋት አይመስለንም እና ብዙ ጊዜ ጥፋት አጥፍተሃል አንተ ራስ ጥፋትን ተናገር የሚባል ነገሮች ብቻ ለእኔ ትንሽ እንደዛ ነበር ሲያስጨንቁት የነበረው ቤካ ማለት ነው። ጥፋቱን አጥፍተሃል ያጠፋውን ነገር እኛን ነግረም አንተ ተናገር እያሉት ነበረ። እንግዲህ አዎ ከማለት ውጭ አማራጭ አልነበረውም። ና እንደ እኔ ግን አልልም። ያላጠፋሁትን ለምን አውላለሁ? ያሙኔ ግን በደንብ ነው ያገኙት፣ አስጨንቀውታል። እና ስምረትዬ ደግሞ ከዛ ሰፈር የሆነ ደስ ደስ ደስ ደስ የሚል እየሸተተኝ ነው ማለት ነው። ፍቅር ፍቅር ነገር እና ማለት አብረው ሲሆኑ በጣም ነው የሚያብሩት፣ ቤኪና ስምረት እንግዲህ ፈተና ማብስታለች። ያው ሴቶች እንግዲህ እንዲህ ፈተን ፈተን ማድረግ ከጀመሩ ማለት ነው የሆነ ነገር አስበዋል። እና ቤኪ ደግሞ በቃ ቆፍጠን ብል፣ በፈተና ሁን ላይ አትውደቅ። የምር ግን ቁም ነገር ስምረትና ቤኪ በአንድ ላይ ሲሰሩ በጣም ነው ደስ የሚሉ። ታሪፍ ነው። ያው እንግዲህ ዩቲዩብም እንደዚህ አይነት ነገር ስለሚፈልግ አብራችሁ ስሩ። ባይ ሆነ አዲስ አበባ ሲሄድ ስምረት ብቻዋን እየቀረች ነው እንጂ ቡታጅራሲ ሆኖ ድምቅ ነው የሚሉት፣ የኔ ወዶሽ በጣም ነው የሚያምሩት። የፋሲካ ቀን ራሱ ፏ ብልጭ ብሎ ነበር የዋሉትና እና ምን ለማለት ነው እንግዲህ ፍጼ ጋራችሁ ጎበዝ ነው አያችሁ፣ ማስታረቅ ብቻ ሳይሆን ማጣላትም ይችላል ማለት ነው።